እህትዬ የፍቅር ጉዳይ ቢያሳስባትም ልጄ የት ትሆናለች በማለት አስባ፣ እንዴት ነው እች ልጅ ጠፋች በማለት ጓደኞቿን እንዲሁም ደሞ ነቅ መጠልን ሌሎችንም በአካችሁ ፈልጎልኝ እንዳለችው በማለት ነግራቸውም ነበረ። ይሁን እንጂ እነሱም ችግር የለምሽ በማለት እንግዲህ ነበር የመለስላቸው። በሌላ በኩል እንግዲህ ፍቅር ያው ከቤዛ ቤት ናት ያለችው። ነገር ግን ከቤዛ ቤት ለመቀመጥ ደግሞ ገንዘብ ከፍላት አብራ እንድትቆይ ፈቅዳላት። ነገር ግን ቤዛ ደግሞ አሁን ፍቅር ወደ እኔ ቤት ስለመጣች በዛ ላይ ደግሞ እናቷ በጣም ተጨንቃ ስለሆነ ያለችው ይህንን አጋጣሚ ተጠቅሜ ከእናቷ ጋር እኔ መታረቅ አለብኝ ብላ ለመታረቅ ትሞክራለች ማለት ነው። ነገር ግን ወደ ፍቅር ቤት ከመጣች በኋላ ምንድነው ያደረገችው አችሪት ቤዛ ፍቅር እናንተና ትፈልጋችሁም ዝም ብላ አውቃን የምትጨንቃችሁ ያላችሁ ከኔ ቤት ነው ለማንም እንዳትናገሪ ብላኝ ነው ወደዚህ የመጣው በማለት እንግዲህ ለትይት ነግራት አለች። እትይም እንዴት እንደዚህ ታደርጋልሽ በማለት በጣም ይበዛጭ ና እችልሽ ምንታና ቆይ፣ ግን ያላባት አሳደጊት እንደዚህ የምታሰቃየ ምን አጎደልኩባት ነው ማለት ብዙ ነገሮችን ስታስብ ነበረ። በሌላ በኩል እንግዲህ አችሪት ቤዛ ያው አሁን ላይ ሐሳቧ ተሳክቷላታል ከእናቷ ጋር እየታረቀች ይመስላል። ወደዛ ቤት ስትመጣ ሁሉም እንዳትገቢ እንዳትገቢ ስላሏት፣ ግን እትዬ እንደምንም አድርጋ ስላስገባቻት ትልቅ ምክንያቱ ሆናታለች። ትልቅ እድል ነው የፈጠረችላት ይዛ ከእትዬ ጋር እንደትታረቅ ፍቅር አላወቀችም እንጂ። በመጨረሻም እንግዲህ እትዬ ወደ ፍቅር ቤት ወይም ደግሞ ፍቅርን ለማግኘት ስትሄድ ምንድን አድርገችው ለምን መጣሽ አሁን፣ አንቺ ሲጀምር ለምንድን ነው ሳናግረኝ ወጣሽ ብለሽ እንጂ

ከመጠየቅሽ በፊት ምንድን አደረገው ለምን እዚህ እንደሆች አልነገርሽኝም? በማለት ነው የጠየቅሽኝ። ቆይሽ በቃ ሁሉ ነገር አቤት ደናውረ ብትላል ግን ልትሰማ አልቻለችም። ስለዚህ በጣም ከአቅሟ በላይ የሆነ ነገር ነው የተናገረቻትና በጥፌ በጥፊ መታባለች። ፍቅር ደግሞ በጥፊ ስትመታ ይበልጥ በፈጫት፣ በዚያ የተነሳ ሌድ እንትልና ነዴቷን ከቤዛ ሌዳ ትወጣለች። ቅምጥል እንግዲህ እንደዚያ የጭፍጭፍጫት እያየች ሰጥ ነበር ያለቻቸው የሚገርመው ነገር በቃ የራሳቸው ጉዳይ ይዳረው በማለት ዝም ብላት ነበረ። ይሁን እንጂ አጭር ቅምጥል በቃ ናኔድ በማለት እንግዲህ ባለቤቷን ኬንኮን ይዘው ነበር ከዛ አካባቢ የሸሸችው። በሌላ በኩል እንግዲህ የሚገርመው ነገር ያው ልዱ ባርኮት ላይ ነበረ ህዝብ በፊት እንዲሁም ደግሞ ከኤላ ላይ ነበር ዓይኗን የጣለችው። በአሁኑ ደግሞ ከባርች ጋር እንግዲህ ዓይኗን ጥላለች ማለት ፓርኪ ያው እንግዲህ ፓርኪ ፓርኮች የመሳሰሉ ስማቸው። ለማንኛውም ከበረከት ላይ እንግዲህ ስሟን ጣል አድርጋለች። አይናም ዝፍት ላይ ላይ ያለች ምንም አስቸግረን አሁን ደግሞ ወደ በረከት አዞራለች። በረከትንም እንግዲህ ካላገኘው ከበቃ ተከክሶ ካልሰለፈ ማለት ወደ እና ቤት በመምጣት ቁጭ ብላ እያወራች አገያለሁ እንግዲህ፣ ያቺ ሌሊት ስትመጣባት ድንገት በጣም እየተገረመች ነበረ ምን ታደርጊ የመጣሽ ስትላት፣ በቃ እኔ ላይ የተመጣጠ እንግዲህ ቤቢል ላይ ነው ያለቻት። እንግዲህ አው ቤቢል ላይ ነው የመጣሁት ስትላት፣ እንግዲህ ሊሊ በጣም ተበሳጭ ነው። ምኑ ደግሞ ስትላት አለች። በቃ ባርኮት ነው ወይም ደግሞ በረከት ላይ ነው አሁን የለም ትላት አለች። እንግዲህ ቆይት በማለት ያው ጥሩ ጊዜ እያሳለፉ ነበረ። ደግሞ በመካከላቸው ግብታ ቋረጠቻቸው። ሊሊና በረከት ጥሩ ጊዜ ያወሩና ምን ነበረና ድንገት ከመላቸው ተዘዋለች። ስለዚህ መሄድ አለብኝ ይል እንግዲህ ይወጣል፣ ማለት ነው ልዱ ሊሸኝ፣ ልዱም በቀና የሚያጥል ያው ሸኝ ብለውም ግን ጊዜ እንድታሳልፍ ነበር የፈለገችው። እሱ ግን አልፈቀደላትም። በሌላ በኩል እንግዲህ ያው ሊሊ ራሴን አመመኝ እያለች ነበረ። ሊሊ ኤላ እያለ ራሱ በጣም ራሷን ሲያማት ነበረ። ግን ኤላ አላስተዋለም። ደህና ነሽ ወይ በማለት ብዙ ነገሮችን ይጠይቅ ነበረም አሁን ላይ ግን ያው እራሷን ጥላ እስከነሳት ድረስ የደረሳት ህመም ምንድ ነው? ሌሊ ታመመች እንዲ የሚል ጥያቄ ይፈቅራል። ወይስ አረገዘች? ከኤላ እኮ ይታወቅ ማርገዛ ሊሆን ይችላል። እና ራሷን ስታ ወድቃ እንግዲህ ያው በረከት መቶ አድናታል ማለት ነው። በጣም ደንግጧት እንግዲህ ሌሊ እዚያ ሶፋ ላይ ወድቃ ሲያያት በአንደኛው አደነት፣ በሁለተኛው ደግሞ እንግዲህ ማን እንደሚደርስላት እንግዲህ ከአዴ ጋርም ስታወራ ነበረ። ከዴቭ ጋር ያላት ነገር እንዴት ነው የሄድልሽ ነው ወይ ወይስ ደግሞ እንዴት ነው ቀነሰ በማለት ጠይቃታለች። አዳይም እንዴት ተጨንቃለች። አሁን በቃ እኔ ቻላ ብሎኛል ሄድ የሚባለው ልጅ ለምንድን ነው ፍቅር ስለጠፋች፣ በቃ እኔ አላሳስበውም መሰለኝ፣ ምን እንዴት ነው ዝም ያለኝ በማለት ሀሳብ ውስጥ ገብታለን። በዚህማ ማሰብ የለብሽም እያለሽ ይህንን እየነገረችን አልነበረ። ይሁን እንጂ አዳይ ትንሽ ከፍቅር ጋር ያለው ስሜት ጥሩ ስላልሆነ ትረዳዋቻለችም ሄድን ዴቭን ማከሽ ደረጃ እንግዲህ ምንም ነገር አላደርግሽም አልከዳሽም። አደይ በዛ በጣም ፍቅር በአሁኑ ብሶባላል ምንም አይነት ክፋት እና ተንኮል እየሰራች አይደለም፣ የሆነ በቃ የተጎዳችው ነገር አለ በማለት ይነግራታል። እሱም እሺ እንግዲህ ምንም ነገር ከሌለሽ እሺ በማለት አብረው እንግዲህ ይሄዳሉ ማለት ነው። አጀይትን እንግዲህ ዴቭን ስታዩ ፍቅር በጣም ነበር ደስ ያላት። ብቻውን ሆኖ ዴቭ የመጣ እንደዚህ ከባለ ደረጃ ከዛ ትንሽ ቆይቶ ደህና ነሽ ወይ ተመለስሽ ወደ ቤት ሲላት፣ አሌ ደግሞ ስለፈስቶ የመጣው ትለዋለች። እሱም እንግዲህ እሻው ምናምን ሲላት፣ በአጋጣሚ ደግሞ አደይ ይዘው ላሰጋው ረርድብንትልና ምን ታረግ የመጣች ደግሞ አንቺ ገዜ ትላታለች። በእርግጥ አሁን አደይም ባታያት ኑሮ ትመለስ ነበረ። ዴቭ ብቻ ከሆነ ነ የሚል ያላት በእርግጠኝነት ትመለሳለች ወደ ዛ ቤት ይሁን እንጂ እንግዲህ እሺ በማለት ነበር የመለሰችላት። በሌላ በኩል እንግዲህ በጣም ተናዳ ነው ወጣችው ወጣችሁ ቤዛንም እንግዲህ ነዲ ወቷን አውጥታ አባታለሁኝ ማለት ነው። አሹም እንግዲህ ሮማኒ ናፈቀችኝ እያለ ሰላሳ ጊዜ ሮማኔ ሮማኔ እያለብን ነው። አሁን ደግሞ በቃ በዴቭ ቦታ ማሬ፣ ውዴ ምናምን እያለ የሚያስቸግርን ዴቭ ነበረ። አሁን ደግሞ አሹ በቃ ሮማኔ፣ ሮማኒ ናፈቅሽኝ እያለ ሰላሳ ጊዜ ወደ ኪችን ይጠራል፣ ወደ ሳሎን ይሄዳል። ስራ ውጤቱ በቃ ስለ ሮማን የሚያስበው ማለት ብቻ ይቻላል። በዚህ የተነሳ እንግዲህ ሮማን እንደሚወዳት ይኸው እየተረዳች አይመስለኝም። ይሁን እንጂ ሰተት ብሎ ወደ ሳሎን ሲገባ ሮማን ትደነግጣለች፣ ይ ከመጣሽ ትቆጣለች፣ እባክህ አትምጣ እያለችው ነው። እሽ እንግዲህ ማን ይሄና እንዲጫወት እናውራ ይላታል። እሷም እሽ እኔ እመጣለሁ በማለት እንግዲህ አሳሞን ትነግረውና ይወጣሉ ማለት ነው። እንግዲህ ዳይመንድም ሮማን ሮታን ለመጥበስ እያሰበ ነው። በእርግጥ ሩታ እና ዳይመንድ አንድ ላይ ቢሆኑ በጣም አሪፍ ናቸው። እንግዲህ ዳይመንድ በጣም ቀልደኛ ነው፣ ደስ ይላል ምናምን። ሩታ ደግሞ የተረጋጋችን አስተዋይ ስለሆነች ያው በቃ ቢጣበዙ፣ ቢጣመሩ አንድ ላይ ቢሆኑ ጥሩ ነው። ቢጣመሩ ሳስበው እንግዲህ ጌንኮ ለምንድን ነው ሩታ ሩታ የምትለው ሲለው፣ አሹ ራሱ እንደዛ በጣም እየቀና ነው ወይ ምንድን ነው አንተ። እኔ የነከውት ነገር ደስ የሚለው አንዴ ሮማ አንዴ ሮታ አሁን ደግሞ ብለው ብለው ሩታን የምሰልች

ወደ ሮታ ዙር ያለው ይሄንን እያለም ይመስላል እንጂ እሺ በማለት እንግዲህ ተስማምተዋል ሆኖም አደይ እንደተለመደው ከሌሊ ጋር ካወራቸው በኋላ በቃ የሆነ ቦታ ደርሼ ልመለስ አይዞሽ ማለት ጥላት ትወጣለ ከቤት እንግዲህ አደይ ወዲያውኑ እንደወጣች ሊሊ ራሴን የያዘው ይሄዳል ስትል ነበር ባዶ ቤት በረከትም ያችን ልዱ ሊሸኝ ስላሄደ እየተመለስ አይደለም መንገድ ላይ ካገኘት በኋላ በቃ ይችል ሸኒፍ ነው የመጣሁት አሁን መሄድ አለብህ። ወደ ሌሊ ብቻዋን ጥያት መሄድ አልፈለግም ሲል አይ ማለት ሲጀመር አይደል ያለ ስትለው አይደል የኔን ቦታ ለተሸፈን አችልም በማለት ነው እንግዲህ የመለሰላት። ተብሎ ለመመለስ ነው የፈለገው ወደ ሌሊ። እሺ ግን ለምንድን ነው እሺ ልጅ አለኝ ምናምን አልከኝ ሲያውቅ ነው ስትለኝ፣ አዎ በቃ ሲጀመር እንግዲህ እንደዛ አልኩሽ አለብህ ይላታል። በሌላ በኩል እንግዲህ እንደዛ ካለ በኋላ ይሄዳሉ ወደ ሌሊም እንግዲህ በቃ በእጇ ይዛ ዋለ ልጠጣ ወደ ኪችን ስትሄድ ብርጭቆ እንዳይዘች ነበረ ውድቅ ያለችው። ራሷን ይዛለችው። ለምን ያው እንግዲህ ሊል ወደደች አረገዘች። እንዴ! ለማንኛውም በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። የዛሬው ቪዲዮችን የምንስል ነበረ።